ወንጀል ለመላቀቅ ያቃተ ምን ሆነ ነው? ወንጀል ማለት በኃይል ገስግሶ ፍሬን ለቆ የመጣ መኪና ነው ማምለጫ የምታጣበት እስቲ ይጠይቅ ራስህ። ወይንም ደግሞ አንተም በጉልበት አስሮ እስር ቤት ውስጥ አስገብቶ የሚያሰራ ጉልበተኛ ነው ወንጀል የሚባለው ነገር። ስኮ ያንተ ፍላጎት ነው፣ አስገዳጅ ነገር የለውም። ስለዚህ ይህን ጥያቄ የሚያነሳው ወኔው የሞተ ሞራሉ የሞተ ኢማኑ የመነመነ ሰው ነው ከወንጀሉ በፊት ማከም ያለበት ኢማኑ ነው እውነት ሙሚን ነኝ ወይ ብሎ ነው እራሱን መገምገም ያለበት አላህ ፊት መቆሙን አምኛለሁ ሆይ ሲራቱን አምኛለሁ ሆይ ሒሳብን አምኝ እርግጠኛ ነኝ ሆይ አላህ ፊት ከተከስሼ በመላይካት አጅቤ ፊትለፊት ጀሀነም ተደቅና የምጠየቅ ነኝ ብሎ አምኗል ወይ ዛሬም ደግሞ ግራና ቀኝ መላእካዎች እየታዘቡ እየጻፉ እየዘገቡ መሆናቸውን አምናለሁ ብሎ እራሱን ነው መጠየቅ ያለበት። ወንጀል በጣም የሚቀለው ሰው ሰውና መላቀቅ እስከማይችል ድረስ ቁራኛ የሚሆነው ኢማኑ ሲደክም ነው። ስለዚህ ከወንጀል ለመላቀቅ የሚያግዙ አንዳንድ ነገሮችን እጠቁማለሁ። አንዱና ዋነኛው ወንጀል ከሚሰሩ ወይም ደግሞ የዛ የማዕስያ

ወሰል አንቀሪን ይሄ ስለ ጓደኛው ጠይቅ፣ ማን ጋር ነው የሚውለው። ጓደኛውን እገሌ ነው ከተባለ እገሌን ያወቀ አንተን ያውቃል ማለት ነው። ስለዚህ ይሄ ወንጀልን ለመላቀቅ ከሚያግዙ ነገሮች ወሳኙ ነገር ነው። አህለል መዓሲን መራቅ፣ በተቃራኒው ደግሞ አህለል ኸይርን መቅረብ። ስትቀርባቸው ወይ ሀዲስ የምትሰማላቸው፣ ወይ ሕክማ የምታገኝላቸው፣ ወይ እውቀት የምትማርባቸው ወይ ደግሞ ኸይር ሲሰሩ አይተህ አብረህ ኸይር የምትሰራ የሆኑ ሰዎች ጋር መጣመር። አንድ ሳሊሕ ሰው ጋር ብትሄድ ወቅቱ ባሕዋ ከሆነ ዳሕዋ እየሰገደ ታገኘዋለህ፣ ወይ ዚክር እያደረገ ነው የምታገኘው፣ ወይ ዒልም ነው ወይ ኸይር ነው። ስለዚህ አንተም የዛ የኸይር ተቋዳሽ ትሆናለህ። ሚጠጣ ሰው ጋር ክሄድ ክጠጣ ነው የምታገኘው፣ ወይ ሰክሮ ነው የምታገኘው፣ ወይ የሆነ ነገር ላይ ነው የምታገኘው። ስለዚህ ማንጋር መዋል እንዳለብህ መምረጥ ወንጀል ለመላቀቅ የሚያግዝ አንድ ነገር ነው ከዚህ ጋር ተያይዞ ይሄ ደግሞ ኤንቫይሮንመንት መቀየር፣ አካባቢ ግለሰቦች ላይሆኑ ይችላሉ። አንተ ለወንጀል የዳረጉ የምትኖርበት አካባቢ ለጥፋት የተጋለጠ ይሆናል። በወጣ በገባ ቁጥር መጥፎ ነገር ስለምታይ እየለመድከው እየቀለለ ይመጣል። ብዙዎቹ ቁርአን እቀራለሁ፣ ቁርአን ላይ ተጽዕኖ ያሳድርልኝ ይላሉ። ቀልብ ያልቀየርልኝ አለ ይላል። ቀልብ ያርቆ እኮ ነው ይሄ የደረገው ነገር። ለማለስለስ ሙያተኛም ያስፈልገዋል ሳሌሕ ሰው

እዛው ኃጢአት ውስጥ ይቆሽሽ እያለህ ወስዶ ቀብር ነው የሚያስገባ። እዛ በኋላ ተመልሰ ወደ ዱንያ መኖር አትችልም። አለፈህ ዕድልህ፣ ማለት አቃጠልከው ማለት ነው ዱንያህን። እንደ አንተው ጉልበተኛ ከሆንክ ጉልበተኞች አሉ፣ ሀብታም ከሆንክ ሀብታሞች አሉ። እዛ ቦታ ላይ ሽማምንቶች አሉ። ንጉሱም ቀብር ገብቷል። ፕሮፌሰርም፣ ዶክተርም፣ ሀብታምም፣ ሚሊዮነሮች ቢሊዮነሮችም እዛው ነው ያሉት።

እሳቸው ደግሞ ሀሳባቸው ይሄ አልነበረም እና በቂ ሄዱ። ቀብሩ ዘይሮ ሰሃቦቻቸው ላይ ሰላም ታቀርቶ ረጅም ዱዓ አድርጎ ሲመለሱ አብራ ተመለሰች። አንተ ፊ ሸእኒን ወአና ፊ ሸእኒን አኸር አለቻቸው። አንተ የሆነ ነገር ላይ፣ እኔ ደግሞ ሌላ ጉዳይ ላይ ነበር ያለሁት ያረሱላ ላ አለቻቸው። እንግዲህ እዛ ሰዓት ለምን ተነሱ? ያ ሰዓት ሁሉም ጸጥ ጥርጭ ብሎ የተኛበት ሰዓት ነው። ከተኙ ደግሞ ያልተነሱ አብሮ የገባው አሉ። ይህ እንኳን ይነሳል። ትንሽ ቆይቶ አልሐምዱሊላሂ ለዚ አሕያና እያለ ያንን ማሰብ ቀልብን ከሚያለሰልሱ ነገሮች ነው እና ወንጀልን ለመላቀቅ ከፈለግ ለምን ደሞ አትወስነው? ምንድን ነው የሚከለክልህ? ምንም የሚከለክልህ ነገር የለም። ያ ቀልብ መድረክ ወይ ደግሞ መጥፎ ጓደኛ ዛሬ አንተ ተሰርተ ለመመለስ ትፈልግ ነገር የሚጠራህ እና ነገ ቶበታለህ የሚል ሁሉ አለ። ያንን ሁሉ ርቆ ወደ አላህ ስብሐነው ተዓላ መመለስ ነው። ቁርአንም ደግሞ ዛሬ ካልገባህ ነገ ይገባሃል። ጓደኛ አድርገው ቁርአንን ለብቻህ፣ በተለይ ሌሊት፣ በተለይ ቆም ብለህ አንብብ። ተፍሲሮችን ተመልከት፣ ማዕናውን አስተንትን። ያኔ በየቀኑ ቀልብህ ላይ የሸፈነው ጽልመቱ እየተገፈፈ ቆሻሻው እየጸዳ ኢማኑ እየዳበረ ወደ እኽላሱ እየመጣህ ትመጣለህ። ሂደት ይፈልጋል። ረጅም ዘመን የቆሸሸ ጨርቅ

ቁርጥ ከሆኑ ነገሮች አንዱ ይሄ ነው። ትዕግስት ከወንጀል ላይ መሰበር ያስፈልጋል። ግን የማይቻል አይምሰለህ። እንዲያው እንዴት ልላቀቅ ብለህ ተራራ አታድርገው፣ እንቆቅልሽ አታድርገው። በቀላሉ ትላቀቀው ትችላለህ። ያንተ ውሳኔ ያስፈልጋል። የሚከዱ እርምጃዎችን በተቻ